አንድ ነገር አላደርግም። ይበረ አንድ በሉ እሱ ለምን እንዳያስኩት ንንጋራችሁ ሁለት መቶ ሺህ ከገባችሁ በኋላ የሆነ ነገር እንዳሰበ ታውቆኝ ነበረ ጌታን ነው ምላችሁ የሆነ ነገር እንዳሰበ ታውቆኝ ነበረ ልክ ልትሞላ እየቀረበች ስትመጣ ምን አደረገ እቺ ልጅ አምጥቶ መጀመሪያ ከመጀመሪያው ፍቅረኛ አይናት ብሎ አምጥቶ ለሁለት ሳምንት ፍራንክ ያደረጋት ልጅ አምጥቶ ድጋሜ አልጋ ላይ ፍራንክ ሲያደርግ ብቃኔ መጣልኛ የሚሉ ላይ ማለት ነው የምር ፍቅረኛው ከዚህ በፊት የሆነ ግንኙነት ከነበራት ለምንድን ነው አልጋ ላይ አምጥቶ ያችን ልጅ ከመጀመሪያው ሕይወት ናት ፍቅረኛ ናት ካለሷ ማኖር አልችልም ብሎ ከተናገረ በኋላ ድጋሜ ያችን ልጅ አምጥቶ ክላሱ አስገብቶ የራሱ አልጋ ላይ ፍራንክ አደረገ። ፍራንክ እሷን ማምጣት ለምን አስፈለገ እኔ በቃ እሱ ነው ይመጣልኝ መጀመሪያ ሁለት መቶ እስከምትገባ ድረስ ምንም ነገር አላደርግም ብሏል አላደርግም ካለ በኋላ አሁን ድጋሜ ያችን ልጅ ሲያመጣት በቃ መጣልኝ እሱ የሆነ ነገር ከእሷ ጋር እንዳለ አሁንም ከእሷ ልጅ ጋር የሆነ ነገር እንዳለ ያ ቪዲዮ አለ የተባለ ቪዲዮ ካለ የእውነት ሚወጣ ከሆነ የምር የምር የተጠብቀን ግንኙነት አላቸው እነሱ ልጆች ማለት ነው። አላቸው አለመውጣት አልፈለጉም። እሷ ላይ በደንብ እየተጫወተ ነበር እስከሚለወጥ ድረስ የሆነ ነገር በቃ ለራሱ እስከሚያሳካ ድረስ ለጥቅም ነበረ፣ ለጥቅም ነበረ። እሷን እየቀረረበ የነበረው ለጥቅም ነበረ። የእሷ ጋራ የነበረው ግንኙነት ለዶላሩ ነው። ለዩቲዩብ ስራ ነው እንደተባለ ማለት ነው። እዛ ጋር ከሰላሳ ሁለት ላሞች ጋር እንደሚያወራ ከሆነ ከእሷ ጋር እኔ ሚኒም የለኝም ከእሷ ጋር ያለኝ ስራ ብቻ ነው ብሎ እንደተናገረ ከሆነ ለዛ ነበረ ከእሷ ጋር እስካሁን እንዳለው ማለት ነው። እኛ ግን ሞኞች የእሷ ወዳጆች የምር መስሎን እየደገፈን እንደፈለገን እያደረገናቸው ነበረ። እዚህ ጋር እየተከታተልናቸው ከልባችን እየወደድናቸው ነበረ። ግን የምር የእውነት ከሆነ ይሄ ነገር በቃ አሁን ሁለት መቶ ስለገባች እኔም ከእሷ ጋር ያለኝ ነገር እኔም ስለገባው እሷ ስለገባች ከእሷ ጋር ያለኝ ነገር እዚህ ጋር ይብቃ ብሎ ነው ያችን ልጅ አምጥቶ አልጋ ላይ ፍራን ካደረጋት፣ በቃ አለቀ ደቀቀ እዚህ ጋር ማለት ነው። ለዛ ነው ፍራን ካደረጋት ሆን ብሎ ከዛችን ልጅ ጋር የሆነ ነገር እንዳለ ግልጽና ግልጽ ነው። ያ ቪዲዮ ባያወጣም ቢወጣም ግልጽና ግልጽ ነው።

አው የሆነ ነገር ካልተረዳች እንደዚህ አትሆኑ እንዴት እንደዚህ መሆን ቻለች እንዴት ማለት አውቃለቻ ይሄ መረጃ ሌላ መረጃ አለ ያለ ኮ ባለፈው ይሄ ማን ነው ዳኒ ይሄ ልጁ ማን ነው እሱ መረጃ ሌላ መረጃ አለ ያለ ኮ ነው እንዴ እኔ ደግሞ ለምናገር ማለት ነው እሱ ሶስ እና ኤቴናት ብላ ትለቀው መጀመሪያን የጠርጥር ያለው ባለጌ ነው ት እንደዚህ ነው ወንድ ሁለተኛ ነገር ደግሞ ሀይሜ መጀመሪያውኑ ሀይሜ ማለት ነው መጀመሪያውኑ ራሱ ይቅርታ ታደረግለን ነበር። የሆነ ነገር ካላየች የፈለገውን ቢሆን ብዙ ጥፋት ሰርቷል ካሁን በፊት ማይታቸውሳታጠፋ ይቅርታ ምጠይቅ ሰው ሆናል። ሳታጠፋ ራሱ እግሩ ላይ ወርቃ። ባለፈው እናንተ እያያችሁ እግሩ ላይ ወርቃ ባለፈው ይሄ ፖሊስ ጣቢያ ምናምን ገብቼ ያለው ምናምን ብላ ሐዋሳ ሄዳ ምናምን እየሰራችው ቪዲዮ ላይ እሱ ማኪና አንስቶ

ገሬ ውጪ የት ትሄዳለች? በቃ ሌላ ጓደኛ ሱ አቲዝ ብሎ እኮ ነው። ደግሞ ሶስት እዛ ጋር ከሰላሳ ነው ጓደኛ ማይኖራት እሱ አንስር ከሰላሳው ጋር እዛ እየተለጣጠፈ። እንዴት ነው ጓደኛ እሷ ማይኖራት እሱ ከሱ ብቻ? በቃ ሌላ ሌለለን አርጎ ማለት ነው። ለምንድነው እንደዛ ያደርገው? የሚዋራ ልጆች አሉ። ራሱ በውስጥ ራሱ የእሱ ደጋፊዎች ያዋራቸዋል በደንብ ነው የሚያወራቸው በደንብ ነው የሚያወራቸው በደንብ እኔ ስለማቅ በደንብ እርግጥ አድርጎ ነው የሚያዋራቸው

የት የት አልጋ እንዳደርሽ የት ጋር ራት እንደበላሽ፣ እኔ እናውቃለን ብሏል። ወይኔ ጉዴ፣ ነግተነ ጉዴ። እዛ ጋ ደግሞ እዛ ጋ የሚያሽቃበጡት ወረኛው ሁላ ለራሳቸው ነው፣ ለስራ ነው። ቪው እንዳገኙ ነው፣ ቪው ስለሚያገኙ አይደለም። አይደለም ካወጡ ያውጡ፣ ካወጡ ያውጡ። የምር የምር ብኖር አትፈቅድም ሃይሚ አትፈቅድም። የምር ቢሆንም ማለት ነው። ሀይሚ አትፈቅድም፣ ቪዲዮ እንዲወጣ እዚ ጋር እንዲጠቁር ስለማትፈልግ ማለት ነው። ብታወጣ ሰሞኑን እንደዛ ስትሰደብ ያ ሁሉ ማት ሲወርድበት፣ ሀይሚ እኮ ቀላል ሰው እንዳትመስላችሁ። ምክንያቱም የኢራን እና የእስራኤል ጦርነት ብቻየምሪሽ ያሁማቶን እንደ ልጅቷ ከበድ ናት በቃ ይስጠትስማርትኮናት እንደዚህ ተሰድቦ እኮ ብቅ የሚል ሰው ሚዲያ ላይ ጀግና ናት። ወላሂ ሳላደንቃት ነቱ እንደሚወጣ

ማለቂያላይ ሄዳችሁ ማየት ትችላላችሁ። እዚህ ጋር መታችሁ። እሱ እንደዚህ አይደቱ አይደለም እሱ እንደዚህ አይደለም። ሶስና ኢቲኢቲ ጋር አንቺ ወንድምሽ ጋር እንዴት ነው እንደዚህ ተለጣጥፈ፣ እግርሽ ወድ ላይ ስቅለሽ፣ ቃጭር እንትኑ ለብሰሽ እንዴት ሰው እንዴ? እኔ እኮ ወንድሜ ፊት የራሱ ቲሸርት ለማውለቅ ራሱ በጣም ኮኖ የምፈረው እንዴ። እና ወንድም ከመቸው ዲ ነው የአልጋ ቢዚሁ ሙዳይ ይገባቸው ወደ እሷ ማን ነው ብሩክ ነው የላከው የላከው ብሩክ ነው እሷ ንጹህ ሰው ናት እሷ እንደዛ አይነት ሰው አይደለም ያው ዛሬ ድንጋጤ ላይ እኮ ድንጋጤ እኮ ዛሬ አልቅሳለን የሀይሜ እውነት ኧረ ይመቸው ልጁ

አይደለም ሰው ይሳሳል። የሰው እኮ እና ቀን ይሳሳል። ለምንድን ነው ለሃይሚ ለምን ውሸት አሁን ሃይሚ፣ እሱ ጋር ስትገናኝ እኮ እርርም የምትለው በጣም የሚያስታውሳት ነገር አለ። አዎ እሱ ደግሞ እሷ የሆነ ነገር እንድትናገር በየሚዲያዋ፣ እንድትጠቁር እንድትሰበር ነው

እንደበፊት ማጥ የማይሆነው ቁጭ ማለት ነው። እንደ በፊት አይሆኑም። ምክንያቱ እዚህ ጋር ብዙ ጉድ እየወጣለት ነው። ብዙ ብዙ ገና ገና ይወጣለታል ገና ማለት ነው። እሱ አይዛ ብላለች እኮ ጀርባ ላይ ብዙ ነገር አለ ብላለች። ጀርባ ላይ ብዙ ይወጣለታል፣ እና ይሄን ሲወጣ በቃ የሆነ መጥቆሩ ስለማይቀር አሁንም ያው ነው እሱ። ምንም ማስሚያው ራሱ ጠጦ ሆኗል። ነገር አብሮ ያሳለፉ ናቸው ይውላችሁ ስንት ነገር አብሮ ያሳለፉ ናቸው። ምንም ባይ በዚህ ልክ እንደዚህ አትናገርም እኮ ሀይሚ እኮ እውነት እሷ እኮ እንዴ እናንተ ሀይሚ እኮ ስማርትኮ የሆነ ነገር ምንም ባታይ ያለምንም ያለምንም ሰበብ